እነዚህ ፊደሎች አላህ ተናግሮባቸዋል። አላህ በድምጽ ይናገራል የምንለ ከሆነ ኻልቀ ሰማዋት ወል አርድን ያው ከፍጡር ጋር ከሰዎች ጋር ማመሳሰል ሊሆን ነው። ከዛሊከ አንድ ነገር ከሌላ ጋር ሲጋጭ የሚፈጠርም ድምጽ አይደለም። አላህ ስብሓነሁ ወተዓላ ግን ሲናገር ፊደሎችን ተጠቅሞ እንደኛ ያሉ ጥርስን፣ ጉረሮን ሌሎችንም ተጠቅሞ አይደለም።

አፋቸው ላይ ግርዶሽ ያደርጋል ይዘጋቀለት ማለት ነው። እንደዚህ ወንጀለኛ የሆኑ ሰዎችን እንዲያማቀን፣ ከዛ በኋላ እጆቻቸውና እግሮቻቸውን እንዲያወሩ ያደርጋል። አላህ ዘንድ ይሄ በጣም ቀላል ነው፣ የሚሳና አይደለም አይደል? ይሄን የሚመስሉ በርካታ አንቀጾች አሉ። እንዲያውም በዚህ መልኩ በእነሱ ላይ ሲመሰክሩባቸው ሱረቱ ፉስሲለት አላህ ሱብሓነሁ ወተዓላ ይሄን ያስመለክትልናል። ምን ብለው ይጠይቋቸዋል

ነቢይ ከመሆኔ በፊት ሰላምታ ያወርድልኝ ነበር ይላሉ። ስለዚህ ይህ መናገር የተባለው ባህሪ የግድ እኛ ከምናውቀው ከሰዎች ባህሪ ጋር የተቆራኘ ነው የሚለው እውነታውን ራሱ ካለማገናዘብ ባሻገር ያለውን ገሃድ ነገር የሚክድ አካሄድ ነው። ምንም የሚያስኬድ ነገር አይደለም ማለት ነው። መናገር የግድ ድምፅ ያስፈልገዋል። ይሄ ድምፅ ደግሞ የሚወጣው ከጎሮሮ መሀል በሚወጣ አየርና በዛ መሀል በሚኖር የአየር ግጭት ይለአኸር ይሄ የሚሉት ሀተታ አለ። በዚህ መልኩ ነው። ስለዚህ ይሄ የፍጡራን መገለጫ እንጂ የአላህ መገለጫ ሊሆን አይችልም ይለዋል። ይህ ግን አንደኛ ከትክክለኛው የቁርአን የሐዲስ የመረዳ አቀራረብ ስልት የወጣ ነው። ምክንያቱም ስለ አላህ Subhanahu Wa Ta'ala ባህሪያት ስናወራ ከዚህም እንዳልነው በቁርአንና በሐዲስ ላይ በተጠቀሰልን ገደብ ላይ ብቻ እንቆማለን። እነሱ እንደሚፈላሰፉት እንደዚህ ካልንማ እንደዚህ ማለት ነው፣ እንዲህ ካልንማ እንዲህ ይኖረዋል ማለት ነው አንልም። እኛ የተባናውን ነገር መቀበል ነው ግዴታችን እንጂ ከዚህ ውጭ ሌሎች ፍልስፍናዎችን ማምጣት ተገቢ አይደለም። ለምን? ስለ አላህ ስናስብ አላህ ልዩ ነው፣ ፈጣሪ ነው። እኛ በፍጡራን ላይ ከምናያቸው ነገሮች ተነስተን ስለ አላህ ማውራት አይኖርብንም።